ነገር እንገልሃለን ብሎ የተቸሰዋለ ከክርስቲያን ውስጥ ግን በእስልምና በኩል ደግሞ በቃ በጥያቄ ላይ እንገለዋለን የሚል ብዙ ቪዲዮ የተሰራለ ይሄ ነገር በእናንተ በኩል ይፈቀዳል ወይ ወይስ ቁርአን የሚፈቅድላችሁ ቦታ አለ ክርስቲያን ግደል የሚል ቦታ ማለት ነው ይሄ ነው ጥያቄ አመሰግናለሁ ወንድም አይለም ሊቀደሉ የመጣችሁ ከሆኑ ነው የሚለው ቁርአን ሊቀደሉ የመጣችሁ ከሆነ ነው እዚህ ሌላ አይደለም። አላህ በቁርአን ላይ ወቃትሉ ፊ ሰቢሊላህ ለና ዩቃትሉነኩም ማለት እነዚያ በእምነታቸው ምክንያት የሚዋጓቸውን ተዋጓቸው ያለው እነሱ ሊጋደለ የመጣን ካልሆነ መስተቀር እንዳትነኩ ነቢያችን በቁርአን ላይ እዛው ወላ ተተዱ ይላል፣ ነገር ግን ድንበር አትለፉ ማለት ሊጋደሉ የመጡ ካልሆኑ መስተቀር እንዳትነኩ ሌሎችን ሰላማዊዎችን ማለት ነው።

ነገር ግን ሰዎች ራሳቸው መጥተው ሊዋጉና እንጋደላለን ካሉ የዛኔ ሰላምን ያሰፍናልና ጅሃድ የተደነገገው ራሱ ለዚህ ነው። ሰላምን ለማስፈንኮ አጥፊን ከጥፋቱ ለመቆጠብ የተደነገገ ድንጋጌ ነው። ጅሃድ ማለት ነቢዩ መሐመድ ለ ላ ሰለም ለ13 ዓመት ያክል መካ ሲያስተምሩ፣ ነቢ የተደርገው ከነበሩበት ዘመን ለ13 ዓመት ያክል አንዲትም ቦታ ላይ ጃሃድ አድርግ ተብሎ አልታዘዙም። እንዳውም እጃችሁን አጣጥፋችሁ ቁጭ በሉ የሚል ትዕዛዝ ነው ሲወርድ የነበሩ

ሊሳደዱ ባሉበት ቀን ራሱ የግድያ ሙከራ ሞክረው ነበር። ነገ ይሳደዳል ይሄዳልና መጀመሪያ ትውልዶቻቸውን ላኩ ሂዱ፣ አምላክ አላህ ስደትን አዘዟችኋልና ብሎ አዘዟቸው። አ በቁርአን ላይ ሱረት አንከቡት ላይ ምን አለ? ያ ዒባድ ለዚነ አመኑ ኢነ አርዲ ዋሲያ ፈእያ ይፋዕቡቱን አለ። ባሪያዎች ወይ ምድር የሰፊ ነች እዚህ ቢያስቸግሯቸውና ቢያሳደዷቸው ተሳደዱና ሂዱ፣ በዚያም ቦታ ላይ እኔም በብቸኝነት ተገዙ ብሎ አላህ አዘዘ። አያቸው እዚሁ ተፋለሟቸው ብሎ ማዘዝ ይችል ነበር። ይሄ አይደለም ትዕዛዙ፣ ሰላምን ነው። ከዛ ተሳደዱ። ሰሃቦች ወደ መዲና ሄዱ። ነብዩ ሰለላሁ ዐለይሂ ወሰለም እንዲሁ ታዘዙ። እርሳቸው በሚቀጥለው ቀን ጓደኛቸውን አቡበክር ስዲቅን ነገ እናንተ እንሄዳለን፣ መጀመሪያ ተወልዶቻችን እንላካሉ። ተላኩ፣ ወደ መዲና ሄዱ። አማኞችን ከላኳቸው በኋላ እርሳቸው ነገ እንደሚሄዱ የመካ ሹማምንቶችና ንጉሶች ሰሙ። አሁን አማኞችም ሂደዋል፣ ሙሐመድ ብቻ ነው ነገ ይሄዳል እየተባለ ነው። ሳይሄድ በፊት ዛሬ መግደል አለብን ብለው እንዳወጁባቸው ታውቃላቸው። አላህ ዛ የነዛን ህዝቦች መጨረስ ይችላል አይችልም? መጨረስ ይችል ነበር። ነገር ግን አላህ ስብሐነው ተዓላ እነዚህን ሰዎች ዳግም እንዲድኑ እንዲም ተመልሰው ነቢይ መሐመድ እንዲያስተምሯቸው ለም ይህ የፈለገው አላህ። እንደገና ተመልሰው ያሰልሟቸዋል ይመሯቸዋል ወደ እውነት መንገድ። አሁን ግን አላህ የሚያደርገው ምንድነው? ተመልከቱ፣ ይህን ነቢይ ማዳንና ከመካከላቸው በሰላም መውሰድ ነው። ከዚያ ምን አሴሩ እነዚህ ሰዎች

እንግዲህ ነገ ይሳደዳል የሚለውን ሲሰሙ ጊዜ የመካ ንጉሶችና ሽማምንቶች ተሰባሰቡ፣ ምክክር አደረጉ። ሙሐመድ ሳይሄድ በፊት መግደል አለብን። እንዴት አድርገን? አንድ ጎሳ ሂዶ ቢገድለው የእርሱ ጎሳዎች ምንም እንኳን ያኔ ባይከተሉትም እነሱ ሊዋጉን ይችላሉ። ስለዚህ ምን እናድርግ? ከእያንዳንዱ ጎሳ ጀግኖች ወጣቶች የመረጡና እርሱን ጠዋት ሲወጣ ጠብቀው በቃ አንገቱን ይቅሉት፣ ይግደሉት። ከዚያ በኋላ እንገላገለዋለን ማለት ነው። ተስማሙ። ከእያንዳንዱ ቦታ ጀግና የሚባሉ ተመረጡ። ያጀማ ልክ ጠዋት ላይ በማለዳ ሄዱና ማልዱ በቤቱን በር ጠብቁት ተባሉ። ሁላቸውም ሄደው ነቢይ ሰለላሁ ዓለይሂ ወሰለም ቤት በራቸው ላይ አደሩ እንዳለ እርሳቸው ሲወጡ ለመግደል። አላህ ሱብሓነሁ ወተዓላ በዚህ ጊዜ ተአምር ሊያደርግ ነው። ምን አደረገ? ነቢይ ሙሐመድ ሰለላሁ ዓለይሂ ወሰለምን ዝም ብላ በሩን ክፈትና ውጣ አላቸው። በሩ ላይ እኮ እንዳለ እየጠበቁ ነው። እኔም ዓይናቸውን አውራ አለሁኝ አላለ ያን እንዳያዩ ያደርጋቸዋል።

እርሳቸውን ኢነከ ለሚነል ሙርሰሊን ካለ በኋላ አንተ በእውነትም ከመልእክተኞች ነህ፣ ዓላ ሱራት ሙስተቂም በቀጥተኛው መንገድ ላይ ነህ ብሎ ከገለጸላቸው ካጸናቸው በኋላ ሂድ ውጣላቸው። ወጃዓልና አደረግኩኝም አላላ ምን በይኒ አይዲህም ሰዳ ከፊት ለፊታቸው ግርዶሽን አደረግኩባቸው ጋረድኳቸው። አላ ወሚን ከልፊህም ሰዳ ከኋላቸውም ጋረድኳቸው። ከፊትም ከኋላ እንዳያዩ አደረግኳቸው። ፈአግሸይናሁም ፈሁም ላ ይብስሩና ሸፈንኳቸው አይናቸውን፣ እነርሱም ያያሉ እንጂ አያዩም አለ አይናቸው ተገልጧል፣ ታወረ፣ ግን በቀርሳቸውን እንዳያዩ አደረገ። ወዲያው ነቢያችን ሰለላሁ ዐለይሂ ወሰለም አላህ ስብሐነሁ ወተዓላ ውጡ አላቸው። በሰላም ወጡ። አይናቸው እያዩቸው ነቢ ሰለላሁ ዐለይሂ ወሰለም ያያቸዋል፣ እነርሱ ግን አያዩም። እነርሱ ነቢ ሰለላሁ ዐለይሂ ወሰለም ልክ በሩ ተከፍተው ከወጡ በኋላ እነዚህ ሰዎች አይናቸውን አላህ ስብሐነሁ ወተዓላ መለሰው። ልክ እነዚህ ሰዎች ከፍተው ሲገቡ ጊዜ ባዶ ፍራሽ አገኙ። ወጀት ዐሊ ኢብን አቢ ጣሊብ በጣም ተናደዱ። በቃ ሸውዶን ወጣ ማለት ነው። ከዚያ ሁለተኛ አዋጅ ያወጡ የግድያ አዋጅ ምን የሚል የመካ ሹማምንቶች አመለጣረ ለሙሐመድ ጌታ አስመለጠው ስለዚህ ምን እናደርጋለን አሉ ሙሐመድን ይዞ ገድሎ ላመጣ መቶ ግመል እንሰጣለን እንዳለ የመካ ወጣት ፈረሰኞች ሁሉ ሰይፋቸውን ይዘው ፍለጋ ወጡ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ስደታቸውን ቀጠሉ ማን ጋር አብሯቸው አቡበክር ስዲቅ አለ። ከአቡበክር ስድቅ እና ከእርሳቸው ጋር ደግሞ የነሱ የአቡበክር ስድቅ አገልጋይ አለ መንገድ የሚመራቸውም ሰው አለ አራት ሆነው ጉዟቸውን ቀጠሉ አስቡት ያጀማ ከመካ እስከ መዲና ድረስ የ500 ሜትር ርቀት አለው በዚያ ፀሐይ በእግራቸው ነብያችን ሰለላሁ ዐለይሂ ወሰለም ጉዟቸውን ቀጠሉ እየሄዱ ያለ እንዳለ እነዚህ የመካ ወጣቶች ሁሉ ተሰባስበው መጡ እርሳቸውን ለመግደል ነቢይ ሰለላሁ ዐለይሂ ወሰለም እና አቡበክር ስድቅ ዋሻ ውስጥ ገቡና ተደበቁ

ወዲያውም እነዚህ ጠላቶች በቃል አገኘ ነው ብለው ተስፋ ቆርጠው ተመለሱ። ነቢዩ ሰለላሁ ዐለይሂ ወሰለም እና አቡበክር ስድቅ ጉዟቸውን ቀጠሉ። እንውጣሁን አሉት። ወጡ፣ ሄዱ፣ ተራቡ። በመንገድ መካከል ላይ አምስት መቶ ኪሎ ሜትር ነው። በእግራቸው ነው እየተጓዙ ያሉት። ተራቡ። በተራቡ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለም አቡበክር ስድቅ እንዲሁም ከነርሱ ጋር ያሉት ሁለት ሰዎች የሆነች ቤት አገኙ። ትንሽ እንደ ጎጆ ዳስ ነገር እዛች ገቡና ነቢ ስለ ላ ሰለም እና አቡበክር ስዲቅ የሚበላ ምግብ አለ ብለው ጠየቋ። አይ የለም አለቻቸው። ለመግዛት ፈልገው ነበረ፣ የለም አለቻቸው። ልክ ወጣ እያሉ ከጎጃ ከዚህ ከዳሳ ጠገብ አንድ ትፍየል አገኙ። የቸፍየል ጋት የላትም ዝም ብላ የቀረች ነች። ከዚያ በኋላ ሴትዮዋን ጠየቁ። አንቺ ሴት ፍየል እንዳልባት ትፈቅጅልኛለች ወተት እንድንጠጣ። ሴትየዋ ሳቀች፣ አታውቃቸውም እየቀለድክ መሆን አለበት፣ ያው እንደምታያት ወተት የላትም እኮ። ባለቤቷ የሴትዮዋ የሚተዳደሩት ፍየል በመጠበቅ ነው። የራሳቸው አሏቸው። እነዚያን ወስዶ ሌሎቹን ፍየሎች እቺ ደክማበት አስቀምጧት፣ ሁሉ የሄደች ደክማ ፍየል ነች፣ ወተት የላትም። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም ለእኔ ፍቀጅልኝ፣ ችግር የለውም፣ ወተት እንዲወጣ አደርጋለሁኝ አሉ። ተአምር ሊሰሩ ነው። ከዚያ እሻለች ሴትዮዋ

ወዲያውም ያንን እቃ ሞሉት፣ በሉ ጠጡ ብሎ መጀመሪያ ከራሱ ይልቅ ጓደኞቹንም ሲያስቀድም ተመለከትኩኝ አለች። እዚህ ነገር በጣም እየተገረመች ነው፣ ይሄን ራሷ የገለጸችው ማለት ነው። አቡበክር ስድቅ ጠጣ በል፣ አንተኛው ጠጣ አሉ፣ ሌላኛው ሁሉም ከጠጡ በኋላ ነብዩ ሰለላሁ ዐለይሂ ወሰለም መጨረሻ ላይ መርሳቸው ሲጠጡ ተመለከትኩኝ አለች። ከዚያ እንደገና ያንን ከጨረሱና ከጠገቡ በኋላ አሁንም እንደገና አለቡና፣ ይሄን ደግሞ ላንቺና ለባለቤትሽ ይሁናችሁ ብሎ ሰጡኝ አለች። ነቢያችን ስለላሁ ዐለይሂ ሰለም በጣም ትልቅ እቃ ነው። በዚያ ለሁላችን ለእሷ ሰጥተዋት ሄዱ።